ዘለንስኪ ከጀርባ ተወጉ። አደገኛው የአሜሪካ ጅራፍ። አደገኛው የሩሲያና ዩክሬን ጦርነት እጅግ አወዛጋቢ ጉዳዮችን እያስተናገደ ቀጥሏል። አሜሪካ በዩክሬን ላይ እያራመደች ያለው አቋም እጅግ አደገኛ እንደሆነ በግልጽ እየታየ ነው። አሁን ከነጩ ቤተ መንግሥት የትራምፕና ዜለንስኪ ውይይት በኋላ አሜሪካ ፈጽሞ ያልተገመተና ማንም ያልጠበቀውን ድርጊት በዩክሬን ፕሬዝደንት ዜለንስኪ ላይ ፈጽማለችም። የዘለንስኪ መጨረሻ እጅግ አስገፊ ሊሆን እንደሚችል አሁን አሜሪካ ከጀርባ ያሴረችው ሴራ በግላጭ ይናገራል። ለመሆኑ አሜሪካ በዘለንስኪ ላይ ያደረገችው ምንድን ነው? የዩክሬን እጣ ፈንታስ ምን ሊሆን ይችላል? በትንታኔው የምንመለከተው ይሆናል። ውድ የሁሉ ዴይሊ ቤተሰቦቻችን እስከ ፕሮግራማችን ፍጻሜ ያብራችሁን እንድቆዩ በመጋበዝ ቤተሰቡን ይወዳጁ እያል ወደ መረጃው እናሸጋግራችሁ። እጅግ ውስብስብ የፖለቲካ አሻጥርና አካሄድ የታየበት የሩሲያ ዩክሬን ጦርነት አዲስ መልክ እየያዘ ነው። አሜሪካ ዘለንስኪን ከጀርባ ወግታለች። አሜሪካ ዘለንስኪን ለመተካት ከተቃዋሚ ፖለቲካ ፓርቲዎች ጋር በድብቅ ውይይት መጀመሯ ተሰምቷል። ቭላዲሚር ዘለንስኪ በአሁኑ ወቅት በሀገራቸው ዜጎች ያላቸው ተቀባይነት ደረጃ 44 በመቶ መሆኑን ይነገራል። የዶናልድ ትራምፕ አስተዳደር ደጋፊዎች የዩክሬን ፕሬዚደንት ቪላዲሚር ዜለንስኪ ከዊቃ መሆሙ የፖለቲካ ፓርቲዎች ጋር ሚስጥራዊ ውይይት መጀመራቸው ተነግሯል። ፖለቲኮ ጋዜጣ ይዞት በወጣው ዘገባ በጦርነቱ ምክንያት በተጣለው ወታደራዊ አስተዳደር ወይም ማርሻሎ ምክንያት ተራዝሞ የነበረው ምርጫ በቅርቡ እንዲደረግ ግፊት እያደረገች የምትገኘው አሜሪካ ዜለንስኪን የሚተካ መሪ የማፈላለግ ላይ ትገኛለች ተብሏል። እነዚህ ሚስጢራዊ ስብሰባዎች የተካሄዱት የአሜሪካና ዩክሬን ፍጥጫ እየጨመረ በሚገኝበት ወቅት የዜለንስኪን አማራጭ ለመፈለግ ሲሆን የፕሬዝደንቱ አስተዳደር የወደፊት እጣፋንታ ላይ ጥያቄ አስነስቷል። ፖለቲኮ ጋዜጣ ማንነታቸው ካልጠቀሳቸው ምንጮች ባገኘው መረጃ ሚስጢራዊ ስብሰባዎች ከቀድሞ ፕሬዚደንት ፔትሮ ፓሮሼንኮ ፓርቲ ታዋቂ ሰዎችና በፖለቲካ ፍላጎት ለረዥም ጊዜ ከምትታወቀው የቀድሞ ጠቅላይ ሚኒስትር ዩሊያ ቴሞሼንኮ እና ሌሎችም የፖለቲካ ፓርቲዎች እያደረጉ ነው ተብሏል። ድርጊቱን የተቃወሙ ሰዎች በተለይም በሚሊዮኖች የሚቆጠሩ ዩክሬናውያን በጦር ግንባር እየተፋለሙ በሚገኙበትና በውጭ አገር በስደት በሚገኙበት ጊዜ እርምጃው ትርምስ በማስከተል የሩሲያን ጥቅም እንደሚያስከብር እየተከራከሩ ነው። የትራምፕ ቡድን በበኩሉ ጦርነትና በሙስን የተዳከመው የዩክሬን ሕዝብ እድሉን ካገኘ ዜሌንስኪን ከስልጣን ሊያወርድ የሚችል ድምፅ ሊሰጥ እንደሚችል ያምናል። የዩክሬን የፖለቲካ ፓርቲዎችን አናግረዋል ከተባሉት የአሜሪካ ባለሥልጣን መካከል አንዱ የሆኑት የአሜሪካ የንግድ ሚኒስተር ሀዋርድ ሉቲንክ ትራምፕ በዩክሬን ፖለቲካ ውስጥ ማንኛውም አይነት ቀጥተኛ ጣልቃ ገብነት እንደማያደርጉ ቢናገሩም የአሜሪካ ፕሬዚደንትና አጋሮቻቸው የሚሰጧቸው መግለጫ በዘለንስኪ ላይ ግልጽ የሆነ ጫና እያሳደሩ እንደሚገኝ አመላካች መሆኑ ግን ያሳያልም። ፕሬዚደንት ዶናልድ ትራምፕ ከዚህ ቀደም ዘለንስኪ ያለ ምርጫ የሚመራ አምባገነን ሲሉ ወርፏቸው ነበርም። በቅርቡ በዋሽንግተን በሁለቱ መሪዎች መካከል ከተካሄደው ፍጥጫ የተሞላበት ክርክር በኋላ ደግሞ የአሜሪካ ከፍተኛ ባለስልጣናት ዩክሬን ለሰላም ዝግጁ የሆነ አማራጭ መሪ ያስፈልጋታል ሲሉ መናገራቸው ይታወሳል። ዘለንስኪ በቅርቡ በርካታ ፈተናዎችን አስተናግደው ቢሆንም የቅርብ ጊዜ የህዝብ አስተያየቶች ዘለንስኪ ከሌሎች ተወዳዳሪዎች የተሻለ የህዝብ ተቀባይነት እንዳላቸው የሚያመለክቱ ናቸው። የትራምፕ አስተዳደር ምርጫ የሚያደርግ ከሆነ ዘለንስኪ ከስልጣን ሊነሱ እንደሚችሉ ቢያምንም፣ የተለያዩ የፖለቲካ ፓርቲዎች በበኩላቸው በአሁኑ ወቅት ፕሬዚደንቱን ሊገዳደር የሚችል ጠንካራ አማራጭ እንደሌለ መናገራቸው ፖለቲኮ አስነብቧል። ከቅርብ ጊዜ ወዲህ የተሰበሰቡ የህዝብ አስተያየቶች መሰረት ፕሬዚደንት ዘለንስኪ 44 በመቶ የዩክሬን ድጋፍ ሲኖራቸው የእርሳቸው ዋና ተቀናቃኝ በብሪታንያ የዩክሬን አምባሳደርና ወታደራዊ መሪ ቫለሪ 20 በመቶ፣ የቀድሞ ፕሬዚደንት ፔትሮ ፖሮሸንኮ 10 በመቶ ተቀባይነት ሲኖራቸው፣ ዩሊያ በበኩላቸው ከ5.7 በመቶ ውስጥ መብለጥ አልቻሉም። እነዚህ የምርጫ እውነታዎች የዩክሬን ተቃዋሚዎች በፖለቲካ ምህዳሩ ላይ እውነተኛ ለውጥ ሊያመጣ የሚችል እጩን ለማቅረብ ያላቸው ችሎታን በተመለከተ ጥያቄዎችን አስነስተዋል። የትራምፕ አስተዳደር ጊዜያዊ የተኩሱ አቁም ከፕሬዚዳንታዊ ምርጫ በኋላ ለማድረግና ከዚያም ወደ አጠቃላይ የሰላም ድርድር ለመጓዝ ይፈልጋል። ይህ ሁኔታ በአብዛኛው ከሞስኮ ፍላጎቶች ጋር የሚጣጣም ነው። ፕሬዝደንት ቭላዲሚር ፑቲን ዘለንስኪ የስልጣን ጊዜያቸው በመጨረሳቸው ሕጋዊ መሪ ናቸው ብለው እንደማይቀበሉ ከዚህ ቀደም መናገራቸው ይታወሳል። የፕሬዝደንቱ የብሔራዊ ደህንነት አማካሪ ዩክሬን ለሰላም ቅድሚያ የሚሰጥ መሪ ያስፈልጋታል ማለታቸውም ይታወሳል። ቭላዲሚር ዘለንስኪ በበኩላቸው ሌን መተካት ቀላል አይደለም ሲሉ ተናግረው ነበር። የአሜሪካው ፕሬዚደንት ዶናልድ ትራምፕ አስተዳደርና ደጋፊዎች ፕሬዚደንት ቭላዲሚር ዘለንስኪ አካሄዳቸውን እንዲለውጡ ካልሆነ ከስልጣን እንዲነሱ ግፊት እያደረጉ እንደሚገኙ ተናግረዋል። ባለፈው ሳምንት በትራምፕ እና ዘለንስኪ መካከል ከተደረገው ኃይለ ቃል የተሞላበት ውይይት በኋላ የሪፐብሊካን ከፍተኛ ባለስልጣን ዘለንስኪ በጦርነቱ ላይ ያላቸው አቋምን እንዲቀይሩ ወይም ኃላፊነታቸውን እንዲለቁ ግፊት ላይ እንደሚገኙ ሮይተርስ ዘግቧል። የትራምፕ የብሔራዊ ደህንነት አማካሪ ማይክ ዎልዝ ዘለንስኪ ጦርነቱን ለማስቆም ለመደራደር ዝግጁ ስለመሆናቸው ለአስተዳደሩ ግልጽ አይደለም ሲሉ ተናግረው ነበር። አማካሪው የትረምፕ ግብ በሞስኮና በኬቭ መካከል የግዛት ስምምነትን በማካተት በአውሮፓ የሚመራ የደህንነት ዋስትናን በመተካት ዘላቂ ሰላም እንዲሰፍን ማድረግ መሆኑን አመላክተዋል። ትረምፕ ዘለንስኪ ከስልጣን እንዲለቁ ይፈልጉ እንደሆነ በሲኤንኤን የተጠየቁት ዋልስ ከእኛ ጋር ድርድር ለማድረግ ዝግጁ የሆነ በመጨረሻም ከሩሲያ ጋር በመስማማት ጦርነቱን ማስቆም የሚፈልግ መሪ እንፈልጋለን ሲሉ ተናግረዋል። አማካሪውም አክለውም ፕሬዚደንት ዘለንስኪ ከግላይ ፍላጎት አልያን ፖለቲካዊ ጥቅምን ከማሳካት ተነሳሽነት ጦርነቱን ለማቆም የሚደረገውን ሂደት የተለየ ሀሳብ የሚያንጸባርቁ ከሆነ ችግር አለ ማለት ነው ብለዋል። የትራምፕ ከፍተኛ አጋርና የደቡብ ካሮላይና ሴናተር ሴን ግራም አርብ ዕለት ለጋዜጠኞች በሰጡት አስተያየት የዋይት ሀውስ ግጭትን ተከትሎ ከዚህ በኋላ ጦርነቱን ለማስቆም የትራምፕ አስተዳደር ከዘለንስኪ ጋር በትብብር ለመስራት ያላቸውን ጥርጣሬ ገልጸዋል። የተወካዮች ምክር ቤት አፈ ጉባኤ ማይክ ጆንሰን እሁድ ዕለት ከኤንቢሲ ኒውስ ጋር በነበራቸው ቆይታ ተመሳሳይ መልእክት አስተላልፈዋል። የአፈ ጉባኤው አንድ ነገር መለወጥ አለበት፣ ዘለንስኪ ወይ ወደ ቀልቦ ተመልሶ በአመስገኝነት ወደ ጠረጴዛ ሊመለስ ይገባል ወይም ሌላ ሰው ሀገሪቱን መምራት አለበት ነው ያሉትም። ከአሜሪካ ጋር በሚገኘው ውዝግብ ከፍተኛ ውጥረት ውስጥ የሚገኘው ፕሬዚደንት ዘለንስኪ በዚህ ቀደም ለዩክሬን ሰላም የሚመጣ ከሆነ ከስልጣናቸው ለመነሳት ፈቃደኛ መሆናቸውን ገልጾ ነበር። በሳምንቱ መጨረሻ ከአውሮፓ መሪዎች ጋር በለንደን በነበራቸው ቆይታ እሳቸውን የሚተካ መሪ ማግኘት ከባድ ሊሆን እንደሚችል ገልጸዋል። የአውሮፓ መሪዎች እሁድ ዕለት በለንደን በተካሄደው ስብሰባ ላይ ለዘለንስኪ ያላቸውን ጠንካራ ድጋፍ ያሳዩ ሲሆን የብሪታንያው ጠቅላይ ሚኒስትር ኪር ስታርመር አጋሮቻቸው የመከላከያ አጋዦችን እንዲያጠናክሩ ጥሪ አቅርበዋል። አሜሪካ ዩክሬን ላይ የተለያዩ ጫናዎችን ማድረጓን ቀጥላበታለችም። የፕሬዚደንት ዶናልድ ትራምፕ አስተዳደር 240 ሺህ የሚጠጉ ዩክሬናውያን ከአሜሪካ ለማስወጣት ማቀዱ ተነግሯል። ሮይተርስ ለጉዳይ ቅርብ ያላቸውን የትራምፕ ባለሥልጣንና ሌሎች ሶስት ምንጮችን ጠቅሶ እንዳስነበበው ከአሜሪካ የሚባረሩት ዩክሬናውያን የሩሲያ ዩክሬን ጦርነትን ሸሽተው አሜሪካ የገቡ ናቸው። የቀድሞው የአሜሪካ ፕሬዚደንት ዩክሬናውያኑ በአሜሪካ ጊዜ የመኖሪያ ፍቃድ እንዲያገኙ መፍቀዳቸው ዘገባው አስታውሷል። ዩክሬን ማዕድኑን አልሰጥም ካለች በኋላ ነገሮች የምታስበው በላይ ከብዶባታል። ፕሬዚደንት ዘለንስኪ በስምምነቱ ውስጥ ከአሜሪካ ጥብቅ የደህንነት ዋስትና ማግኘት የሚለው ሀሳብ እንዲካተት በብርቱ ይፈልጋሉ። ምንም እንኳን በዩክሬን መገናኛ ብዙኃን ላይ የታተመው ሰነድ ዩክሬን ዘላቂ ሰላም ለማምጣት የደህንነት ዋስትና ለማግኘት የምታደርገውን ጥረት አሜሪካ ትደግፋለች ቢልም እስካሁን እንዲህ አይነት ዋስትና ግን አልተሰጠም። ትራምፕ የአሜሪካ ኮንትራክተሮች በዩክሬን መኖራቸው ለደህንነት ዋስትና ይሆናል ሲሉም ጠቁሞ ነበር። ነገር ግን አሁን የዩክሬን ደህንነት ኃላፊነት በአውሮፓ ላይ ወድቋል ብሏል። የማዕድኑ ውሉ ለመጀመሪያ ጊዜ ባለፈው አመት በዜሌንስኪ የቀረበው አሜሪካ አገራቸው መደገፏን ለመቀጠል የሚያስችል ተጨባጭ ምክንያት ለመስጠት በሚል ነበር። ትረምፕ መጀመሪያ ላይ ዩክሬን የማዕድን ሀብቶቿን ለማግኘት በምላሹ የመዋጋት መብት ታገኛለች ብሎ ነበር። ነገር ግን በሁለቱ አገራት መሪዎች መካከል በዋሽንግተን የተጋጋለ ውይይት ከተካሄደ በኋላም አሜሪካ ለዩክሬን የምትሰጠው ወታደራዊ እርዳታ ሙሉ በሙሉ አቁማለች። ዩክሬን የኔቶ አባል ለመሆን የሚል የጀመረችው ጦርነት መጨረሻም አስከፊ እየሆነ መጥቷል። አሁን ዩክሬን የኔቶ አባል ለመሆኗ ብቸኛ ሳይሆን የራሷም ግዛቶችን እያጣች መሆኑ ግልጽ እየሆነ ነው። በሚያስደነግጥ ሁኔታ ከኔቶ ኃላፊዎችም ማስጠንቀቂያ ደርሷታል። ፕሬዚደንት ዘለንስኪ ጦርነቱ ከመቆሙ በፊት ከአሜሪካ የደህንነት ዋስትና እንዲሰጠው የሚፈልግ ሲሆን ትራምፕ ደግሞ ከሩሲያው መሪ ፑቲን ጋር ዲፕሎማሲያዊ ንግግር በማድረግ ጦርነቱን ለማስቆም ንግግር ጀምረዋል። የኔቶ ኃላፊ ማርክ ሩቴ የዩክሬኑ ፕሬዚደንት ቭላዲሚር ዘለንስኪ ከአሜሪካው ፕሬዚደንት ዶናልድ ትራምፕ ጋር ያላቸው ግንኙነት የሚያስተካክሉበትን መንገድ እየፈለጉ እንደሆነም እናም እንዲፈልጉ አሳስቧቸዋል። ፕሬዚደንት ዘለንስኪ ዩክሬን ጦርነቱ ከመቆሙ በፊት ከአሜሪካ ደህንነት ዋስትና እንዲሰጣት የምትፈልግ ሲሆን፣ ትራምፕ ደግሞ ከሩሲያው መሪ ጋር ዲፕሎማሲያዊ ንግግር እያደረጉ ነው። ሩቴ ያልተሳካ ሲሉ የገለጹት ስብሰባው በኬቭና በዋና ደጋፊው አሜሪካ መካከል ያለው ግንኙነት ዝቅተኛ ደረጃ ላይ ደርሷል። ውድ ቭላድሜር፣ ከዶናልድ ትራምፕ ከአሜሪካ አስተዳደር ጋር ግንኙነትን የምታድስበትን መንገድ ፈልግ ብዬ ነግሬ አለው። ያ ነው ወደፊት የሚያስኬደው ሲሉ ሩቴ ለቢቢሲ መናገራቸውን ሮይተርስ ዘግበዋል። ትራምፕና አሜሪካ ላደረጉት እና እያደረጉ ላሉት ድጋፍ ማመስገን እንደሚገባም ነግሬ አለው ብለዋል። ሁለቱ መሪዎች በተለዋወጧቸው ክሶች ዙሪያ መነጋገር ያልፈለጉት የኔቶ ኃላፊ አሜሪካ በወታደራዊ ጥምረቱ ላይ ከባድ ኢንቨስትመንት አደርጋለች ብለዋል። ሩቴ ትራምፕ ጥሩ ጓደኛ መሆናቸውን ቢገልጹም ትራምፕ በሶስተኛው የዓለም ጦርነት እየቆመርክ ነው ሲሉ በዜለንስኪ ላይ ያቀረቡት ክስና ትራምፕ ለዜለንስኪ የብርቅ የማዕድን ውል ትፈርማለች ወይም አሜሪካ ከሂደቱ ትወጣለች ሲሉ የተናገሩት ትክክል ስለመሆኑ ተጠይቀው ቀጥተኛ መልስ አልሰጡም። ይህ የሚያሳየው ትራምፕ ከዩክሬን ይልቅ ለሩሲያ ትልቅ ቦታ መስጠታቸው ነው እያሉ ነው። በቀጣይ የዩክሬኑ ፕሬዚደንት እጣ ፈንታ ምን ሊሆን ይችላል የሚለው ጉዳይ በራሱ እጅግ አሳሳቢ እየሆነ የመጣ ጉዳይ ነው። እናም ዘለንስኪ ስልጣናቸውን የሚነጠቁ ከሆነ አዲሱ የሚመጣውና ስልጣኑን የሚረከበው ፕሬዚደንት የሚከተለው ፖሊሲ ለአሜሪካ የተመቸ ሊሆን እንደሚችል የሚናገሩ አሉ ይህ ሆነ ማለት ደግሞ ሩሲያ የታላቋን ሶቪየት ኅብረት መመስረት ዳግም ታበስራለች ማለት ነው። ውድ የቻናላችን ተከታታዮች፣ በዛሬው ዝግጅታችን ባደረስናችሁ መረጃ እንደተደሰታችሁበትና ጠቃሚ መረጃ እንዳገኛችሁበት ተስፋ እናደርጋለን። የዛሬውን በዚያ በቃን። በቀጣይ ለእናንተ የሚያስገርሙ የሚያዝናኑና የሚያስተምሩ እንዲሁም ለእናንተ ይጠቅማሉ ብለን የምናስባቸው መረጃዎች ይዘንላችሁ እንቀርባለን። ቪዲዮን ላይክ ቻናሉን ደግሞ ሰብስክራይብ በማድረግ የደውል ምልክቱን መርጫ ነው እንዳይረሱ በሌላ ቪዲዮ እስክንገናኝ ድረስ